እንደዚህ ተንቀጥቀጠች፣ ታዲያ እንዴት ነው ትዳር ነው? ቤተሰብሽ እና መሳሪውንም የዩቱብ ስራሽንም እንዲበረታታም ስለምፈልግ፣ ያሁን ዳሹ ብዙ አልከታተልም ግን እሰማለሁ። ብዙ ሰዎች ባልሽ የትኛው ነው ምናምን የሚልሽ ነገር አለ። ስለዚህ የአንቺንም ኦዲየንሶችንም በጣም አከብራለሁ። ስለዚህ

በቤት ሰብ ተገትተሽ፣ ከምታገቢ በራስሽ ኮንፊደንስ የፈለሽውን አግብተሽ ብትኖር ይሻላል። ያው ዳኒ ህይወቱ ሁሉ ቀልድ ስለሆነ ዳኒን ብታገቢም ዳኒ እድሜ ልኩን እየቀለደ ስኳር በሽተኛ ነው የሚያደርግሽ። ግን ለህይወትሽ ዋጋ ስጭ። አሰላም አሌይኩም፣ ወራምትላይ በረካት። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ የምወዳችሁ ወይም ማከብራችሁ ስለምታበረታቱን ጀዛ። ከላካሄድ ቪዲዮን እስከ መጨረሻዊ ስድስት ደቂቃ ማይሞላም ወዳቸዋለሁ ዛሬ እንግዲህ፣ ጽጌና ዳኒና ሰውዬውን እየመጥቻለሁ እና እስቲ የእናንተ አስተያየት። ሰውዬው ከሶሻል ሚዲያ ብዙም አደለም ተብሏል። ግን ያው ይመስላል ሶሻል ሚዲያ የሚሰራ ሰውዬ እንዴት ነው ከሶሻል ሚዲያ ብዙም አልከታተልም ምናምን? እና ካሁኑኑ እንግዲህ ማስጠንቀቂያ እየሰጣት ነው። ስልክ ከበፊቱ ቀነስ አድርጊ ብሏታልና የሰውዬ ቃስ ብሎ ከሶሻል ሚዲያ ሊያስወጣት ነው እና ማንኛውም ሰው እጁ እስከሚያስገባ ድረስ ይላል። እና ይሄ ሰውዬ አስተያየቱ ራሱ በጣም ነው የሚያስፈራው። እና ሚስት ይኖረዋል፣ ልጅ ይኖረዋል። ታዋቂ አርቲስት ነው። ያው ወደ እኛ ስለማናቀው ነው እንጂ ፊልም ሰሪ ነው። እና እንደዚህ አይነት ሰው እስካሁን ያለ ሚስት ኔስንትና ሴንት ሴት ቆርጥሞ አተረማምሶ የመጣ ሰው ነው ና? ጽጌ በጣም ምርጫ ላይ ጎበዝ አይደለሽም፣ ደና አልመረጥሽም። እና ገና ለገና ዳኒን አጦዘዋለሁ፣ ዳኒን አበሳጨዋለሁ ብለሽ የማይሆን ህይወት ውስጥ አትግቢ። ነገ የሚቆጭሽ፣ ነገ የሚጸጽትሽን ነገር አታደርጊ። ለውሳኔ አትቾኪ፣ ቆም ብለሽ መወሰን አለብሽ። በቅርብ ነው አንቺ ዳኒን እወዳለሁ ብለሽ የፍቅር ጥያቄ ያቀረብሽለት። በቅርብ ነው ሩት አስታገባ ዱባይ የሄድሽው፣ ከዛ ተመልሰሽ ከመቼው ከዚህ ሰውዬ ጋር ተግባብተች ተዋውቀሽ በቤተሰብ ነው ይመጣልኝ ያልሽው በአሁን በሰለጠንበት ሰአት ሰው እንኳን አይደለም ማታቂው ሰው አይደለም የምታቂው ሰው ራሱ በጣም አስቸጋሪ በሆነበት ሰአት ሰውን ለማመን የሚከብድበት ሰአት አንቺ በቤተሰብ ይመጣልሽ ባል ከባድ ነው በእኔ በኩል እኔ ክፋት የለብኝም ማንም ና ቢያንስ ቆም ብለሽ አስቢ ህይወትሽን አጉል ቦታ ጥለሽ ነገ የሚጸጽትሽን ነገር አታድርጊ። ቢያንስ እንኳን ወጣትነትሽ በአግባቡ ተጠቅመሽው ቢያልፍ ነው የሚሻለው። ወጣትነትሽን ዝም ብለሽ የማይሆን ነገር ውስጥ ገብተሽ ነገ እያለቀሽ ወጣትሽነትሽን ከምታሳልፊ ቢያንስ አብረሽ ሩጠሽ። አሁን ዳኒ ጋር በጣም ነው የምታምሩት። ያው ዳኒ ምንድ ነው፣ አንዳንድ ጊዜ ዳኒ ድክመት አለ። ድክመቱ ምንድን ነው? ሁሉ ጊዜ ህይወቱን በቀልድ ነው የሚያሳልፈው እና የዳኒ ለሴቶች ዳኒ የሚመች ሴት አይመስለኝም፣ የሚመች ወንድ አይመስለኝም። ለምን እየቀለደ ነው ያሾፋል። በጣም ነው ቁስል ነው የሚያደርጋችሁና የዳኒ ስራ በጣም ነው የሚያቃጥላችሁ። ቢያንስ ራሱ ሚስት ቢያገባ ራሱ እንደዛ ያቺ ነገር ሲጣሉ ራሱ እሷ ለማናደር ሌላ ሴት አቅፎ ይመጣል። በጣም ነው ጽጌን የሚያከስላት ማለት ነው፣ ከማቁሰል አልፎ ና ቢያንስ ዳኒን እንኳን ብትተዩ። እውነቱን ለመናገር እኔ ዳኒን ወደዋለሁ ግን ብዙ እንዳልታዘበው ሞክሬ ነበር። ግን ስራው በጣም ነው የሚያናድዳችሁ እና በጣም ነው የሚያቆስላችሁ። ቀልዱ ቅጥ የለውም። በጣም ነው የሚያናድደው። ቀል መቀለድ ያለበት ቦታ አለው። ስራ ነው ይቀለዳል። ግን ቁም ነገር ቦታ እሷ ወድሃለው ብዙ ነገር ሞክራለች እሷ በቁም ነገር ማለት ነው። ግን እሱን የገፋት እኔ መቼም ላይ አንቺ ሊሆን አልችልም። በጣም የሚያሙ ቃላቶች ዱባይ ላይም ሌላ ሴት እዞ መጥቶ እንደዛ ሆኗ አይኗ ራሱ ያስታውቃል። ለሱ ያላ ነገር ና አሁን አመረረች፣ አመረረች ዛሬ ግን የወቷ የት ነው የማይሆን ቦታ ነው እየገባች ያለችው። ና እውነቱን ለመናገር ጽጌ በጣም የዋህ ናት። እኔ እንጃ ገር የሆነች ነገር ናት። ና ያው እንግዲህ አላህ የልብን ነው የሚያውቀው። የልብሽን አስቦ ደግሞ አላህ ጥሩ ቦታ ይጣልሽ። ግን ይሄ አርቲስት ምናምን የሚሉት ቅራቅንቦ ላይ ግን ባትገቢ ጥሩ ነው ነው የምለው። ቢያንስ ካንቺ ጋር ከዜሮ ጀምረሽ ሰርተሽ የምትለወጭ የምታድጊ ነው የሚሻለው እንጂ ይሄ የሽማግሌ ሀፍታም ላይ ገብተሽ፣ የሰው ኑሮ፣ የሰው ትዳር፣ የሰው ከኋላ ጀርባውን የምታውቂው ነገር የለም። እና አንቺ ከገባሽ በኋላ ብዙ ጣጣዎች፣ ብዙ ነገሮች ሊመጡ ስለሚችል እንደዚህ ያን ነገር ራስሽን ብታረቂ ጦሮ ነው ባለሽበት። አላህ ይጠብቅሽ። ወዳቸዋለሁ